ይህን ቪዲዮ የምሰራላችሁ በተለይ ሐዲቃ ወይም ደግሞ መጫወቻ ቦታ ላይ ከአረቦቻችሁ ጋር ሄዳችሁ ከዛ ሌላ ሰው መጥቶ የሆነ ዕቃ ያዙልኝ ብሎ አደራ እንዲጠብቁልኝ እንደ ማለት ነው የሚሰጣችሁ እህቶቼ፣ ጥንቃቄ ነው። አንዷ እንግዲህ ምንድነው የሆነችው፣ አንዷ አረብ እና ሰራተኛዋ ከዚችኛይቱ ከሀበሻዋ ልጅ ጋር አረብ አለች። ሁለቱም አረብ ጋር ነው የወጡት። እነዛ የመጡት ማለት ነው ሻንጣውን ይዘው የመጡት ሰዎች አደር አስቀምጭልኝ፣ ይሉና ለሀበሻዋለች ቁጭ ብላ አዲቃ ቦታ ባለችበት ሰዓት ሻንጣውን ሰጧት ማለት ነው። ሻንጣውን ሲሰጧት ግን ሻንጣ ውስጥ የነበረው እጅግ በጣም የሚያስፈራና እጅግ በጣም አደጋ ውስጥ የሚከት ነገር ነበረ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ብያላችሁበት ያለምዳርቻ ሰላማችሁ ይብዛልህ ብያለሆኝ ይህንን ቪዲዮ በተለይ ለእህቶቻችን ስለሚጠቅማቸው ለወንድሞቻችን ጭምር ስለሚጠቅማቸው በቻላችሁት መጠን ላይክ እና ሸር፣ ሰብስክራይብ አድርጉልኝ። በተለይ ሸሩን አትርሱት። ምክንያቱም ሸር ብታደርጉት የሚጎዳችሁ ነገር የለም፣ ለብዙቶች ግን ይጠቅማል ማለት ነው። የዛሬው ቪዲዮ እጅግ በጣም የሚያሳዝን ቪዲዮ ነው። እውነት ለመናገር ሁላችሁም በኮሜንትም ሆነ ኮሜንትም ሳጽፉ በልባችሁ ሙስሊሞች ስትሰግዱ፣ ክርስቲያኖች ጸሎት ስታደርጉ ልጅቷን እንድታስቧት ከወዱ አደራ እላችኋለሁ። ምክንያቱም ባላወቀችው ነገር እጅግ በጣም አደጋ ውስጥ ነው የገባችሁ ማለት ነው። ምንድነው የተፈጠረው ካላችሁኝ፣ ይሄ ነገር ለሴትም ለወንድም ብቻ ለየትኛውም አለም ላይ ለሚኖር በተለይ ደግሞ አረብ ሀገር ላላችሁ እህቶቼ ይጠቅማችኋል ብዬ አስባለሁኝ። እህታችንን በጣም ጨንኳት። በኮሜንታችሁም፣ በሀሳባችሁም እርዱኝ፣ በጸሎታችሁም እርዱኝ፣ ከሀሳባችሁ እንዳታወጡኝ። እና ኮሜንት ላይ ስለ እኔ ኮሜንት የሚጻፍበት ሶሻል ሚዲያ ሁሉ አነባለሁ እና የእናንተ ኮሜንት የኔ ማጽናኛ የሆነኛል ብላለች። እንግዲህ የተፈጠረው ምንድን ነው? ሳውዲ አረቢያ እርያድ ነው። ሳውዲ አረቢያ እርያድ ስትኖር እንግዲህ አረብ ቤት ነው የምትሰራው። ከዛ አረቧ ጋር የምታሰራ ሴትዮ ጋር ልጆችን ይዞ መዝናኛ ቦታ ይሄዳሉ ማለት ነው። መዝናኛ ቦታ ሲሄዱ ልጆቹ እየተጫወቱ እያለ መዝናኛ ቦታ፣ የትኛውም መዝናኛ ቦታ መቀመጫ ወንበር አለ። እዛ ወንበር ላይ ተቀምጣ በነበረበት ሰዓት አረቧም ሰራተኛዋም ተቀምጠው ልጆቹ እየተጫወቱ በነበረበት ሰዓት ሌላ የኡጋንዳዊ ዜግነት ነው የምትመስለው ሴት፣ ልጅቷ ኡጋንዳዊ ነው የምትመስለው ግን ምን እንደሆነ ዜግነቷ አላውቅም። ነገር ግን ቁጭ ብለን ባለንበት ሰዓት ከመዲያም ዋጋ ሆና መታ ይህንን ሻንጣ ጠብቁልኝ፣ አደራ እስከምመለስ ድረስ አንቺ ጋር ይቀመጥ ብላ አስቀመጠችው ትላለች። ሻንጣውን ካስቀመጠችላት በኋላ ልጅቷ ም ችግር የለውም ለታኸሪ ወይም ደግሞ እንዳትቆይ እኛ ስለምንሄድ እንዳትቆይ ትልና የሻንጣ ትቀበላታለች ማለት ነው። ከዛ ሻንጣውን ከተቀበለቻት በኋላ እንግዲህ ልጆች ተጫውተው ወደ ቤት ሊመለሱ ሲሉ ያንን ሻንጣ አደራ ያለቻት ልጅ ከነ መዲያሟ የውሃ ሽታ ሆና ትቀራለች። ከዛ ቢያንስ ከአንድ ሰዓት ተኩል በላይ እዛ ሀድቃ ቦታ ያንን ሻንጣ ይዘው ይቀመጣሉ ልጆች ሲጫወቱ፣ ከዛ ከዚ ስለሚሉ ያንን ሻንጣ እንግዲህ ልጅቷ ሰራተኛዋ እያነሳች ከቦታ ቦታ ታንቀሳቅሳለች ማለት ነው። እውነት ለመናገር በጣም ታሪኩን ሳየው ስሰማው በጣም ነበር አይምሮ የረበሸኝ። ከዛ ምንድነው የሆነው ያንን ሻንጣ ከቦታ ቦታ እያንቀሳቀሰ ከቦታ ቦታ እያንቀሳቀሰ በጣም የሚከብድ ነገር ነው። እና ይሄ ነገርማ በጣም ከባድ ነገር ነው። ከባድ ዕቃ ቢሆን ነው እንጂ ትልና አረቧም ይካብ ድረስ ስትላት በቃ እንግዲህ ደህና ዕቃ ይሆናል። ስለዚህ ትንሽ እንጠብቃቸው በማለት አንድ ሰዓት ተኩል ሲጠብቋቸው ከአንድ ሰዓት ተኩል በኋላ አንድ ሰዓት ላይ አመዳሟ አንድ ሰዓት እንደቆዩ በቃ ይሄን ነገር እስኪ እንክፈት እና የሚጠቅም ነገር ነው ወይስ ምንድን ነው ስትላት ሀበሻዋ እንግዲህ ከእኛ ሀበሾች አማራ ጠባቂዎች ነንና አይ እነሱ የሰጡንን እቃ እኛ እንከፍትም፣ ትላታለች ማለት ነው። እሺ ትልና መዲያሟ እንደገና ተተወዋለች። ከዛ ልክ አንድ ሰዓት ተኩል ከቆዩ በኋላ በቃ እስኪ እንክፈተው ይሄ ነገር ምንድን ነው? ደህና ነገር ከሆነ ወደ ቤት ዘን ሄደን ምናልባት አድራሻችንን ለፖሊስም ቢሆን ሰጥተን ያንን እቃ እንድትወስድ እናደርጋለን፣ አለዛ ደግሞ ወደ ቤት ይዘነው እንሄድና እንሄድ እና ለሷ ለሴትዮ በሚደርስበት መንገድ እናደርሳለን። ትልና ይነጋገራሉ። ሰራተኛ ናች ሀበሻዋ ሰራተኛ ና የችኛይቱ አረቧ ማለት ነው። ሰራተኛ እና አሰሪ ማለት ነው። ከዛ ያንን ሻንጣ ማን ይከፍተዋል? ሰራተኛ ይቱ ሰራተኛ የቱ ሻንጣውን ስትከፍተው ሻንጣ ውስጥ ያየችው ነገር እጅግ በጣም የሚከብድ የሚያስፈራ ለመናገርም የሚዘገንን ለማየትም የሚዘገንን በዛ ላይ ደግሞ የልጅቷን ህይወት አደጋ ላይ የሚጥል ነገር ነው። ከዛ ሻንጣውን ክፍት ስታደርገው የነበረውን ነገር ስታይ ልጅቷ ፌንት ትወርቃለች ማለት ነው። ከዛ ልጅቷ ፌንት ስትወድቅ አረቧ ምን ሊነግጠና ምንድነው? ስልና ሻንጣውን ሳትከፍት ልጅቷን ለማንሳት ትታገላለች። ሰራተኛዋን ማለት ነው። ከዛ ሰራተኛዋን ለማንሳት እየታገለች እያለ ሰራተኛዋ ላይ ውሃ ተደፍቶባት መንብሎባት ከተነሳች በኋላ እንደገና ተመልሶ ሻንጣው ይከፈታል። ተመልሶ ሻንጣው ሲከፈት ምንድነው የተገኘው ብላችሁ ህጻን ልጅ ቢያንስ እድሜው እንደው ከሶስት አመት እስከ አራት አመት የሚሆን ህጻን ልጅ የብርድ ኮፍያ የለበሰ የሹራብ ኮፍያ ማለት ነው። የልጆች ትልቅ የሚያደርጉት ለብርድ ሰዓት ትልቅ የሚያደርጉት እሱም ኮፍያ የለበሰ ህጻን ልጅ ነው፣ በደም የተጨማለቀ በዛ ልጅ ሻንጣ ውስጥ ተቀምጧል ማለት ነው። አስቡት እንግዲህ አሁን ልጅቷ ያለችው ምንድን ነው፣ ሻንጣውን አምጥታ ከሰጠችኝ ሰዓት ጀምሮ እኔ እኔ ሳንቀሳቀስ የነበረው ከዛም ከዚህም ሳደርግ የነበረው እኔ ነኝ። እንደገና ደግሞ ሻንጣውንም ወድቄ ከተነሳሁ በኋላ የከፈትኩት እኔ ነኝ። ስለዚህ መጨረሻ ላይ ያለው አሻራ የእኔ አሻራ ነው የሚሆነው እኛ ዝም ብለን ሻንጣውን እዛው እንዳለ ጥለን ወደ ቤት ገባን። ደንግጠን ስለነበረ መዳም ደነገጠች፣ እኔም ደንግጬ ስለነበረ ሌላ ሰው ማንም የነካው ሰው የለም። እኛ ሻንጣው እዛው ሐዲቃ ቦታ እንዳለ ያው ልጁ ዘው ሻንጣ ውስጥ እንዳለ ማለት ነው እንዳለ ጥለን እውነት ለመናገር ለመናገር የሚቀፋል ወደ ቤት ገባን እና አሁን እኔ የፈራሁት ምንድን ነው እስከ መጨረሻው ድረስ እስከ መጨረሻው ድረስ ሻንጣውን ጥለነው ወደ ቤት እስከምንመለስበት ሰዓት ድረስ ሻንጣውን ስነካ የነበርኩት እኔ ነኝ እና ያ ሻንጣ ደግሞ በአሻራ ከተመረመረ የሚወጣው አሻራ የኔ ነው እና ምንትን ኛላችሁ ሀዲቀው ካሜራ ይኑረው አይኑረው አላቅም። ይሄው አልበላም አልጠጣም። አንደኛ ደንግጫለሁ፣ ሁለተኛ ልጁ አሳዝኖኛል፣ ሶስተኛ የራሴ ህይወት አሳዝኖኛል። ቤተሰቦቿን እለውጣለሁ፣ ልጆችን አሳድጋለሁ ብዬ መጥቼ በሰው ሀገር የሚገጥመኝን ሳላቀው እንደ ዝኩሜ ጉድ ተሰራሁ እና ምን ትሉኛላችሁ? ከዚህ ታሪክ ላይ እናንተም ትማሩበታላችሁ ብዬ አስባለሁኝ፣ ብላ ሪያድ የምትኖር አንዲት ሚስኪን የሀበሻ ሰራተኛ እህታችን ናት የተናገረችው። እውነት ለመናገር በአሁን ሰዓት ላይ አሁን ባለንበት ጊዜ ላይ ማን ማንን እንደሚያምኑ አይታወቅም። በቃ አረቡም ሀበሻውም ሁሉም ጫካ ይሆኗል። እና እህቶች ጥንቃቄ ማድረግ ያለባችሁ ነገር ምንድን ነው? ማንኛውም ሰው ማንኛውም ሰው እቃ አደራ አስቀምጡልኝ፣ እቃ ይዛችሁልኝ ሂዱ ብሎ ሲሰጣችሁ፣ ወይም ደግሞ አስቀምጡልኝ ብሎ ሲሰጣችሁ እናንተ ያንን እቃ ሳትከፍቱ አስከፍታችሁ ሳታው አትቀበሉ አስከፍታቸው ሳታው አደራ አትያዙ። ከዚህ በፊት ራሱ የሉሉን ወንድም የሉሉ ወንድም አዎ የሉሉ እህት እህቷን ይመስለኛል ከኢትዮጵያ ቀይዛችሁልኝ ዱ ብለው ብሎ ወደ ሳውዲ አረቢያ ጠቀለው ሳተዋቸው የነበረው ግን አድንዛዥ ነገር ነበርና ስለዚህ እህቶቼ ከኢትዮጵያም ወደ እዚህ ስትገቡ፣ ከዚህም ወደ ኢትዮጵያ ስትሄዱ፣ እንደዚህም ደግሞ መጫወቻ ቦታ ላይ አንዳንድ ቦታዎች ላይ እንደዚህ አደራ ያዙልኝ ስትባሉ ያዙልኝ የምትባሉት ነገር ፈታችሁ አገላብጣችሁ ውስጡ ምን እንዳለው አይታችሁ ነው መቀበል ያለባችሁ። ኢትዮጵያ ይዛችሁ የምትሄዱትን የትኛውም ሀገር ላይ ከሰው አደራ የምትቀበሉትን ነገር ሳታዩ ከፍታችሁ ውስጡ ምን እንዳለው ምንድን ነው ያለው ምንድን ነው እዚህ ውስጥ ነው? ይህ ነገር እኛን አደጋ ላይ ይጥለናሉ አይጥለን ነሞ የሚለውን ነገር ሳታዩ እንዳትይዙ እንዳትይዙ። አሁን ይህች ልጅ እንግዲህ ሀዲቃ ቦታ ላይ ካሜራ ካለለ እጅግ በጣም ከባድ ነው። ሀዲቃው ቦታ ላይ ካሜራ ካለ እርግጥ ምናልባት እሷ እንዳልሆነች ይታየ አምጥሳ ስትሰጣት ስለሚያሳይ፣ አምጥሳ ስትሰጣትና ስትከፍተው ምን ደግሞ መጀመሪያ ሳትከፍተው በፊት ይዘው ስትንቀሳቀስ የነበረው ስለሚታይ እንግዲህ እሷ ነፃ ልትሆን ትችላለች ነገር ግን እሷ ነፃ መሆን አለመሆኗ ብቻ ሳይሆን ካሜራ መኖር አለመኖሩ ብቻ ሳይሆን የህፃን ልጅስ ምንድን ነው ማን ነው ማን ነው እንዲህ አደረገው የማን ነው ልጅ የዚህ ህፃን ልጅ እናት ምን ጧታል ምንድንኩን አለች አስባችሁታል በቃ በጭንቅላታችሁ ስታስቡት ሁሉንም ነገር እጅግ በጣም ከአእምሮ በላይ ነው የሚሆኑ ማለት ነው እና እህቶቼ ጥንቃቄ አድርጉ በተለይ በተለይ እንዳልኳችሁ መጫወቻ ቦታ ላይ ከአረቦቻችሁ ስትሄዱ፣ ገጠር ቦታ ላይ፣ እርሻ ቦታ ላይ ከአረቦቻችሁ ጋር ስትሄዱ ጥንቃቄ አድርጉ። ይሄ ለወንዶችም ይሆናል። ወንዶችም ሰዎቻችሁን መጥቶ የሆነ ነገር ያዙ፣ አስቀምጡ ምናምን ብለው ቢሰጧችሁ ጥንቃቄ ማድረግ አለባችሁ። ስለዚህ ማንኛችሁም ብትሆኑ ገጠር ቦታ ላይ ስትሄዱም በኳ ሆነ ገጠር ቦታ ላይ ለምሳሌ አሁን አንዳንድ እርሻ አፈር ያለበት ቦታ ላይ አረቦቹ ሄዲያሉ ለመጫወት፣ ልጆቻቸውን ለማዝናናት እዛ ቦታ ላይ ከየት መጥቶ እባክሽ ኒያጅ እንድሜ እስከመጣ ድረስ ብሎ ቢላችሁ በጭራሽ እንዳትይዙ ማለት ነው። ምክንያቱም እኛን ክፉ እያደረግን ያለው እየተሰራ እያየ ነው እየሰማን ያለ ነው ነገር ስለሆነ እባካቸው ጥንቃቄ አድርጉ። እውነት ለመናገር እኔ ይህንን ቪዲዮ ሳየው እውነት በጣም ነበር የደነገጥኩት፣ በጣም ነበር ልጅቷም ደግሞ ዩትዩብ ስሪበት ብላ ስትልክልኝ እጅግ በጣም ነበረ። እውነት ለመናገር በጣም ነበር የደነገቁት። የእውነት ነው የምላችሁ፣ በጣም ከባድ ነው። እናቶች ጥንካቸ አድርጎ ለማለት ነው ዛሬ የመጣሁት ግን በአሁን ሰዓት መውለድ እጅግ በጣም ከባድ ሆኗል። ምክንያቱም ያስፈራል። እና ይሄ ልላችሁ ነው። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ይህንን ቪዲዮ በቻላችሁ አቅም ላይክና ሸር ሰብስክራይብ ያደረጋችሁ ለብዙ ሰዎች የሚደርስ አድርጉልኝ እባካችሁ። አትጎዱም፣ የሚጎዳችሁ ነገር የለም። ሰብስክራይብ እና ላይክ ብታደርጉልኝ፣ በተለይ ላይክ ብታደረጉት እና ሸር ብታደርጉት ለብዙ ቶቻችን የመደረስ አቅም ይኖረዋል። ሸር የምታደርጉት በኢሟችሁ በዋትሳፕ ፕሮፋይላችሁ፣ በኢሞ ፕሮፋይላችሁ፣ በቴሌግራም ፕሮፋይላችሁ፣ ምክንያቱም እናንተን የእናንተ ጓደኞች ወይም ደግሞ የእናንተ ቤተሰቦች እናንተን የሚያወሯቸው ሰዎች ፕሮፋይላቸው ላይ ስታደረጉት ገብተው ስለሚያዩት ይጠነቀቁበታል፣ እና ሸር ብታደርጉት አይጎዳችሁም። ምንም የሚጎዳችሁ ነገር የለም እና ብዙ ነገር ሸር ታረጋላችሁ፣ እናደርጋለን። ይሄ እንደዚህ አይነት ነገር ደግሞ ሲደረግ፣ ለምሳሌ እኔ አሁን ይሄንን ቪዲዮ ባላይና ይሄን ነገር ባልሰማ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ምክንያቱም የሰው ልጅ የሰው ልጅ ያህል ነገር በሻንጣ እንዴት ይዞ ይሄዳል? አስባችሁታል? እኔ እንጃ ብቻ ምን አይነት ጭካኔ ላይ እንድደረስ ምን አይነት አረመኔ ጊዜ ላይ እንደረስን። ብቻ ፈጣሪ ይድረስልን፣ ፈጣሪ ይወቅልን። እኔም ስለማላስበው፣ እኔም ስለማላገናዝበው ሁሉም ሰው እንደኔ ነው ብዬ ነው የማስበው። እና ይህን ቪዲዮ በቻላችሁት አቅም ላይ ከሸር ሰብስክራይብ አድርጉልኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ፈጣሪ መካ ክፉ ነገር ይጠብቃችሁ፣ ክፉ ነገር ጋር አያገናኛችሁ። በሰላም ለሀገራችን ያብቃን፣ እንደ ወጣን እንዳንቀር ፈጣሪ ያግዘን፣ ቤተሰቦቻችን ሰላም ያድርግልን። ለሁሉም ነገር እጅግ በጣም አመሰግናለሁ። ፈጣሪ አምላክ ልቦናችንን ይመልስልን፣ ጭካኔን አንስቶ ረህራሄን ያምጣልን እንላለሁኝ። የሙ የሸጋና ፖዚቲቭ ነበርኩኝ። ስለነበረን ቆይታ ሁሉ እያመሰገንኩ ብዙ እሰናበታችኋለሁ። መልካም ጊዜ